ወንድማችን አኬ ከመጽሐፍ ቅዱስ ጋር ተያይዞ በሰራሁት የአራት ደቂቃ ቪዲዮ ላይ የአንድ ሰዓት በላይ ምላሽ ሰጥቶበት ልጆች ልከውልኝ ያየሁና ወይ ስለ ምላሾቹ ጥቂት ለማለት ነው፣ ሲያዝናናኝ ስለነበር ብራዘር አኬ። እንግዲህ ትችቱን የጀመረው ስሜን መጥራት ከመጥላት ነው። አብዲሳ የሚለውን መጥራት ሳይፈልግ ቀርቶ ደፋር የሚለው ላይ ለማፌስ ሲሞክር ነው ያየሁት። ስሙ የወንድማችን ስም የሆነ ስም አለ። ከዛ በኋላ ቀጣይ ከስሙ ቅጥ እያደረገው ደፋርሜ ነው ወይ የአባቱ ስም ነው ወይም ደግሞ ዝም ብሎ ስሙ ላይ የጨመረው ሊሆን ይችላል። ወይ እንግዲህ አብዲሳ የሚለው ስም እንዳይጠራ መታገዱን በህግ ወይ በምን አልሰማሁም እስካሁን። ጥላቸው ውስጥ ካለ ጀኒውን የሆነ ኮመንት መስጠት በጣም ይቸግራል ማለት ነው እና አንተም እሱን ተቸግረን ነው ያየሁት። ስለእኔ ካለማወቅ ወይም ስለእኔ ምንም በአግራውንድ ትንሽ እንኳን ሪሰርች ካለማድረግ ሙስሊም እንደሆንኩ ቆጥረ ምናምን ብዙ ነገሮችን በራስ እሳቤ ውስጥ ከተ ምንም በማታውቀው ነገር ላይ ከእስልምና ጋር አብረ ጨፍ ልቆላ ልክልካችንን ስንነግረን ነበር። ስለ እሱም እነግራችኋለሁ። ስለ እስልምና ያለው ወል አኬ እንግዲህ ማፌዝ ላይ ነው ብዙ ያተኮረ። ኧረ በጌታ በኢየሱስ ስም እያለ ነው ሙሉ አንድ ሰዓቱን የጨረሰው። እንዴት ደፍረክ እንዲህ ትላለህ ይለኝና ከዛ ያልኩት ትክክል እንደሆነ ራሱ እዛው ይቀበልና፣ ግን የሆነበትን ምክንያት ነው ኤክስፕሌን የሚያደርገው እንጂ የትኛውም ያልኩትን ነገር ይሄ ትክክል አይደለም ሲል አልሰማሁትም። መጽሐፍ ቅዱስ ክርስቶስን በድሏል ሲል እንዴት ይህን ትላለህ፣ ክርስቶስን መጽሐፍ ቅዱስ አይበድልም ብሎ ይጀምራል ወይ፣ እንዲህ ያልከው ለምንድን ነው ብሎ እንኳን ለመስማት ዝግጁ አይሆንም። ሁሉንም ነገር ስህተት እንደሆኑ አቅርቦ ነው የሚጀምረው ማለት ነው ወይ ከዛ እንግዲህ መጽሐፍ ቅዱስ ውስጥ የተለያዩ የሀሳብ መጣረሶች እንዳሉና ይህም ደግሞ ብዙ የክርስትና ሃይማኖቶች እንዲፈጠሩ ምክንያት እንደሆነ እንዲሁም ከአርባ ሺህ በላይ የክርስትና ሃይማኖቶች አለም ላይ እንዳሉ ክሌም ሳደርግ እሱ ግን ከአርባ ሺህ በላይ የክርስትና ሃይማኖቶች የሉም፣ ዝም ብለህ ተራዎቹን ለቃቅመ ቆጥረህ ካልሆነ ነው ያለኝን። እንግዲህ አለም አቀፍ የሆነ ስታቲስቲኩን አይቼ ነው ይህንን ክሌም ያደረግኩት። አኬ ግን ዋና ዋና የሚባሉና ምክትል የሚባሉ የክርስትና ሃይማኖቶች እንዳሉ ነው የነገረ ዋና ዋና የሚባሉት ኦርቶዶክስ

ሌሎቹ ግን ከስር ያሉት ያው ምክትል ናቸው ነው ያለው። እንግዲህ ይህንን ያለብን ምክንያት አይዶ ያው ተከታይ ስለሌላቸው ወይ በተከታይ ብዛት መዝኖት ይሆናል። እኔ ግን በህግ አንጻር ከህግ ደረጃ በሃይማኖትነት የተመዘገበ ሁሉ እንደ ክርስትና ስለሚቆጠር እሱን አክብሬ ነው። እንግዲህ ኦንላይን ማስረጃውም ያንን ስለሚል ነው አርባሽ ያልኩት። ወይል እንግዲህ በክርስትና አስተምሮት ውስጥም ወይም በኢየሱስ አስተምሮቶች ውስጥ የሀሳብ ልዩነት የለም ይለንና አኬ ግን ዋና ዋና የሆኑ የተለያዩ የክርስትና ሃይማኖቶች እንዳሉ ይነግረናል መልሶ እንግዲህ በክርስቶስ አስተምሮት ውስጥ ልዩነት ላይኖር ይችላል፣ ግን በመጽሐፍ ቅዱስ አጻጻፍ ውስጥም ወይነ እሳቢዎች ውስጥ ልዩነት ባይኖሩ ኖሮ ይሄ ውላ ክርስትና እንደማይፈጠር ግልጽ ነበር። ወይም ተመሳሳይ ከሆነ አኬ እንግዲህ ወደ ፕሮቴስታንትነት እንዲመጣ ጥሪ እናደርግለታለን። ያው ልዩነት እስከሌለ ድረስ ካለ ምን ችግር አለ? ወይል ቀጥሎ እንግዲህ ክሌም የሚያደርገው ነገር ምንድን ነው? አኬ አብዛኛውን ነገር ማፌዝ፣ ማላገጥ ምናምን ነው። ያው ለፌዝ ላላገጥ ብለ እኔ ብሳለሁ የአራት ኪሎ ዱርዬ ነበርን እኛም። ግን ያው ተከባብረን መልስ እንሰጣጥ በሚለው ነው። ለማን መልስ መልሰጠው አስፈልግም። ግን የቄስ ልጅ እግዚአብሔር አጎት ይመስለዋል እንደሚባለው፣ አኬ እሱ ብቻ ነው ስለክርስትና ለመናገር ስልጣኑ እንዳለው የነገረን። እንግዲህ እኔ ምንም እንዳላነበብኩኝ እንዲሁም ስለ ክርስትና ለመናገር በቂ እውቀት እንደሌለ እኔ ነገረኝ። እስኬ ድረስ ማወቅ እንደሚገባ አላቅም። እንግዲህ ስለ ክርስትና ሀሳብ ለመስጠት ያው የቤተሰቦች ሃይማኖት ነው። እኔም የነበርኩበት ሃይማኖት ነው። አኬ ሙስሊም መስየው ግን ሲጠራርገኝ ነበረ። ኤኒ ሃው ምንም ማስረጃ የለህም ምንም አታቅምም ነው የሚለው። ኦኬ እሺ። ወይል ተጨባጭ የሆነ ማስረጃ አቅርብ። ኦንላይን ካገኛቸው ሶርሶች ውጪ ኦንላይን ካነበብኳቸው ውጪ ነው የሚለኝ። እንግዲህ ወይ ኢየሩሳሌም ሂጄ ብርሃናዎች ምናምን ነገር ፈላልጌ ይመጣሉ። እስከዛ ግን ያለኝ ኤ ስለሆነ ብዬ ነው ብራዘር። ቀጥሎ እንግዲህ ከክርስቶስ ህልፈት በኋላ ወንጌል ሲሰብኩ የነበሩት ወይም ደግሞ ደቀ መዝሙሮቹ በጋራ ሆኖ መጽሐፍ ቅዱስን ማዘጋጀት እንዳልቻሉና በዚህም በዚህ ምክንያት ደግሞ ወጥ የሆነ የክርስቶስን አስተምሮት ማግኘት እንዳልቻልን ክሌም ሳደርግ አኬ እንግዲህ ምን ይለናል? የደቀ መዝሙሮቹ አላማ የነበረው ክርስቶስ ስበኩ ነው እንጂ ያላቸው መጽሐፍ አዘጋጁ አይደለም። ሶ ሲሰብኩ ነበረ ነው ያለን። ከ500 ዓመታት በኋላ ወይም ከ400 ዓመት በኋላ መጽሐፍ መዘጋጀቱ ለምን እንዳስፈለገ አናውቅም። ይሄ ከተባለ ማለት ነው እኔ እያልኩ የነበረው በክብር የክርስቶስ አስተምሮ እንዲህ ሳይበታተን ወጥ በሆነ መንገድ ቢዘጋጅ መልካም ነበር፣ ደስ ይለኝ ነበር ነበር ያልኩት። በክብር ግን እሱም ይህንንም አልወደደልኝም። በዚህም ይህም በማለቴም ሲያላግጥ ነበረ። እንዳንተ ነቢዮች፣ አንተ እንደምትከተላቸው ነቢዮች ክርስቶስ ቁጭ ብሎ አልጻፈም። ስበኩ ነው ያለው። በመንፈስ ቅዱስ ደግሞ እከተላቸዋለሁ ነው ያለው ያለን ወይ እንግዲህ ስበኩ የተባሉትም ሆኑ ያሉ ያልተባሉትም ሁሉም በየራሳቸው በየፊናቸው የጻፉ ቢሆንም ግን አራቱ ደቀ መዝሙሮች ብቻ አራቱ ወንጌሎች ብቻ እንዲካተቱ መደረጉን ክሌም ሳደርግ በጌታ በኢየሱስም እንዴት እንዲትላል ይለኝና አራቱ ብቻ ነው የተካተቱት። ነገር ግን ሌሎቹ ያልተካተቱት የአግኖስቲክ አስተምሮቶች ውስጣቸው ስላሉ ወይም ክርስትና ኢየሱስ እንደተሰቀለ ስለማያምኑና በዚህ በዚህ ምክንያቶች ነው ብሎ ያልተካተቱበት ምክንያቶች ኤክስፕሌን ያደርጋል። አይ ሪስፔክት ት ግን እኔ ምክንያቶቹ እንዲህ እንዲህ ናቸው ብዬ ስተት የሆኑ ምክንያቶች አላቀረብኩም። አልተካተቱም ያልኩት እዚህ ላይ እንስማማለን ብለ እኮ ያልተካተቱበት ምክንያት ለእምነ ተከታዮች ኤክስፕሌን ማድረጉ ይቻላል። የግድ አዋቂ መስሎ ለመቅረብ ሌላውን አጣጥሎ ወይም ጥሎ መነሳቱ ተገቢ አይደለም ወይ? ልቀጥልና የመግደላዊት ማርያም በክርስትና አስተምህሮት ውስጥ ስሟ ከመጥፋቱ ጋር ተያይዞ ያለውን ነገር ሳነሳም፣ እንግዲህ ይህንንም እንዴት እንዲህ ብለህ ታነሳለህ ይለኝና ምክንያቱም የሚያቀርበው ደግሞ የመቃወሚያ ሀሳብ ይህ የቆየ የድሮ ተቃውሞ የድሮ ትችት ነው እንዴት መልሰ የቆየ ነገር ታመጣለ ነው የሚለኝ ቀጥሎ የመግደላይት ማርያም ወንጌል አለመካተቱ ጋር ተያይዞ ደግሞ ያልተካተተበት ምክንያት እሷ ሴት ስለሆነች ወይም ለሴቶች የተለየ ቦታን እንዳይሰጥ ተፈርቶ ሳይሆን ነገር ግን እሷ እንደጻፈች እርግጠኛ ስላልተኮነ ነው እሷ እንደጻፈች ማስረጃ አለ ኮይ ማንም ሰው ጽፎ ወንጌላዊት መግደላይ ማርያም ነች የጻፈች ስላለ እንዴት መወሰድ ይገባዋል ነው የሚለን እንግዲህ ይህንን ሲለን እሱ እኔን መግደላዊ ማርያም ስጽፎ ማስረጃ ነበረኮ፣ ይለኝና እሱ ግን ሌሎቹ ወንጌሎች ሲካተቱ ወይም ሲጻፉ ቁጭ ብሎ ሲከታተል እንደነበረ ነው እንግዲህ እርግጠኛው ነው የሚናገረው። ቀጥሎ እንግዲህ ለክርስቶስ ያለኝን ክብርና ታላቅ መምህር እንደነበረ ዓለም ላይ የነበረውም ተጽዕኖንም ስገልጽ፣ ይህንንም ተቃውሞ ታላቅ መምህር አልነበረም አምላክ ነበረ፣ ሞቶ ተነስቷል፣ ገነት እንደምንገባ ማረጋገጫችን ነው ይለኛል። ኦኬ አይ ሪስፔክት ዳት፣ ግን እኔ በዛ ሀሳብ አልቀበለውም፣ ሰው አልስማማበትም። እና ያን እንደ ሞልታ ክብርልኝ ይገባል። ነገር ግን ያ ሳይሆን ያደረገው እኔን እንደ ሙስሊም ቆጥሮ ከእስልምና ጋር አያይዞኝ ሙስሊሞችን ምን ብሎ አጥረገረጋቸው። እኛ ክርስቲያኖች ገነት እንደምንገባ ማረጋገጫ አለን፣ እሱም የክርስቶስ ሞቶ መነሳት ነው። ሙስሊሞች ግን አለኝ፣ እነዚህ ጽንፈኛ ሙስሊሞች ግን አጥፍቶ ጠፊ ቦምቦችን ይዘው ላይክ ሞል ውስጥ ምናምን ገብተው ያፈነዱና አጥፍቶ ጠፊ ናቸው ምናምን እንደዚህ ያደርጋሉ ለምን ሲባሉ ጀነት እንገባለን ብለው በቃ ተስፋ አድርገው ግን ምንም ማስረጃ የላቸውም ሙስሊሞች ገነት እንደሚገቡ ምንም ማስረጃ የላቸውም ዝም ብለው በቃ እንደ እብደት ነው ይህን የሚያደርጉት እኛ ግን ማስረጃ አለን እሱም ደግሞ ለክርስቶስ ሞቶ መነሳቱ ነው ለዚህ ደግሞ ማረጋገጫው ይህንን ሰብከው የተሰዉ ሰባኪዎቹ ናቸው ብሎ ያረጋግጥልናል ወይል እንግዲህ ስለ አንድ ግለሰብ እንዲህ አንድ ሰዓት ሙሉ ለመናገር ስትነሳ ቢያንስ አንድ ሁለት ቪዲዮዎች ከዚህ በፊት የሰሯቸውን ብታይ ስለ እኔ ትንሽ መረዳት ይኖር ነበረ። እንዲሁም ደግሞ በክብር የሰውን ስም ሳያጥላሉ ወይም ደግሞ ከጥላቻ በጸዳ መልኩ ቢሆን እንዲሁም ሌሎች ነገሮች ውስጥ ሰው በሌለበት ቦታ እየከተቱ እንዲነ ሙስሊምና፣ የምታመልካቸው ነብዮች የምትንትን ፈላስፎች እያሉ ወይም መሰዳደቡ ተገቢ አይደለም ብዬ አስባለሁ። እንደ አንድ ወጣት ተከባብሮ መልስ መሰጣጠቱ ጥሩ ነው ብዬ አስባለሁ። ምናልባት በክርስትና ላይ ጋንቲ ያክል እውቀቱ ላይኖረኝ ይችላል። ነገር ግን የኔ ያክል እውቀት የሌለው ሰው ስለ ክርስትና ሊናገር አይገባውም ተብሎ ሊታፈን አይገባም። የትኛውም ሀሳብ ሊንሸራሸር ነው የሚገባው። የትኛውም ሀሳብ እንደ ድፍረት አይታይም። ከዚህ በተለየ አኬ እንግዲህ የሰጠኝ ምክር ቢኖር እንግዲህ ኢየሱስ ክርስቶስ እንድቀበል እንድድን እና እንደማላፍር ሌሎች ሃይማኖቶችን መከተሌ ወይም እስልምና መከተሌ በጣም አሳፋሪ ነገር እንደሆነና እንዴት ሰው ሌላ ሃይማኖት ይከተላል ከክርስትና ውጭ ብሎ እስልምና ውስጥ ከቶ እንግዲህ ልክልኬን ሲነግረኝ ነበር። ሙስሊሞች በሌለውበት እንግዲህ በእናንተ ምክንያት ሰደብላችሁ ነበር ወይል እንግዲህ ለክርስትና የሚያረክልኝን ጥሪ አከብራለሁ፣ አመሰግናለሁ። ግን አሁንም ያንን አልቀበልም። ቢሆንም ግን እኔ ደግሞ የማረግልህ ጥሪ በቅርብ የጻፍኩትን መጽሐፍ እንድታነብ እና ከዚህ በፊት የነበረን ጥላቻ አውጥተ ከጥላቻ በጸዳ መልኩ ሀሳቦች ላይ መለወጥ፣ መመካከር፣ መወያየት ተገቢ ነው ብዬ አስባለሁ። ወይል ታናሽ በሆንም እንግዲህ ብዙ ነገሮችን መማማር ይቻላል። ሰው ከኔ ማስተያየት፣ ከአንተ ማስተያየት ብዙ ነገር እንማማራለን ብዬ አስባለሁ። ለቀጣይ አመሰግናለሁ ወንድሜ።